ሰሞኑን በሀገራችን ኢትዮጵያ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየተዳከመ ይገኛል። ይኸውም በመንግሥትና በብሔራዊ ባንክ አዳዲስ መመሪያዎች የጥቁር ገበያ ሐዋላን ለማጥፋት እጅግ ከፍተኛ ርብርብ እየተደረገ ይገኛል። በዛሬው ዕለትም ዶላርን ጨምሮ የተለያዩ የዓለም ሀገራት ገንዘቦችም በጥቁር ገበያ ሐዋላ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 6 2018 የዕለተ ቅዳሜ የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? የሚሉትን ሙሉ ዝርዝር ይዘናል። እንግዲህ ከሰሞኑ መንግስት በጥቁር ገበያ ላይ ከፍተኛ የሆነን እርምጃ እየወሰደ የጥቁር ገበያን እያዳከመ ይገኛል። በተመሳሳይ መልኩ የግል ባንኮች የምንዛሬ ዋጋ ተመን ላይ ጭማሪ እየታየ ይገኛል። እኛም በዛሬው ዕለት ከጥቁር ገበያ የ17 ሀገራትን በባንክ ደግሞ የ8 ሀገራትን መረጃ አሰናድተን ይዘንላችሁ ቀርበናል። ቪዲዮውን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከሰሞኑ ከጥቁር ገበያ ጋር ተያይዞ እጅግ ጥብቅ የሆነን መረጃ ወደ እናንተ አድርሻለሁ። ይህም ከአምስት መቶ በላይ እንግዲህ ሐዋላ የሚልኩ እንግዲህ ሐዋላ የሚሰሩ ሰዎች አካውንት ስለመታገዱ ይፋ ተደርጓል። በዚህም በተለያዩ የዓለም ሀገራት ሆናችሁ ገንዘባችሁን በሐዋላ የምትልኩ እህት ወንድሞች ከፍተኛ ጥንቃቄ አድርጉ። ምክንያቱም የአንዱ ጉዳት ለሌላ ትምህርት ይሆን ዘንድላለሁ በዛሬው እለት እንግዲህ ይሮን በማስቀደም የሁሉንም አገራት አንድ ባንድ ወደ እናንተ አደርሳለሁ። ምክንያቱም በትናንትናው እለት ፕሮግራም ላይ ይሮን ለነገ አቅርብልን ያላችሁኝ የቻናል ቤተሰቦች እነሆ ዛሬ ይዤላችሁ ቀርብ ያለው ቀጣይ የትኛው ይቅደም በእናንተ ድምፅ ይወሰናል። በዛሬው እለት አንድ ይሮን ስንመለከት 209 ብር ከ04 ሳንቲም ሲመነዘር አንድ መቶ ዩሮ 20904 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው እንግዲህ የእናንተን ምርጫ በማስቀደም ከዚያ ዶላርን ነው በተከታታይ የምናደርገው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ከትላንቱ በመጠኑ ቅናሽ በማድረግ 179 ብር ከ23 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 17923 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። እንደምታውቁት በተከታታይ ጊዜያት እንግዲህ እጅግ በከፍተኛ ሁኔታ ጨምሮ የነበረ ቢሆንም ከሰሞኑ መንግሥት የሚወስደው እርምጃ የጥቁር ገበያውን በአዙሪት ውስጥ ከቶታል ማለት ነው። እንግዲህ ይቀንስ ይጨምር የሚለውን የምንመለከት ነው የሚሆነው። ዞሮ ዞሮ የሐዋላ መቀነስና መጥፋት በተለይ ለዝቅተኛው ማህበረሰብ መልካም ነው እንላለን። ሌላው የካናዳ ዶላርን ስንመለከት 122 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 591 ብር ከ93 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 59193 አንድ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳተር ሪያል ነው። የኳተር ሪያል እንደምታውቁት ዌብሳይቱ አያስነብብም በሁለት ቀን አንድ ቀን ነው መረጃውን እየፈለግን ወደ እናንተ የምናደርሰው። በዛሬ ሁለት አንድ የኳተር ሪያል እንግዲህ 46 ብር ከ80 ሳንቲም ሲመነዘር 100 የኳተር ሪያል 4680 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 47 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 48 ብር ከ49 ሳንቲም ሲመነዘር 100 የዱባይ ደርሃም 4849 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ለተም አንድ የባህሬን ዲናር 472 ብር ከ79 ሳንቲም ሲመነዘር 100 የባህሬን ዲናር 47279 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 250 ብር ከ93 ሳንቲም ሲመነዘር 100 የጆርዳን ዲናር 25000 ከ93 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 461 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 46170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 113 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 224 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 22420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ለት አንድ የቻይና ዩዋን 22 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2280 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ለትም አንድ የእስራኤል ሽቅል 50 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላቸው ህጋዊ ከሆኑ ባንኮች በምንዛሬ ዋጋት ተሰመኑ እጅግ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስ ከጥቁር ገበያ ጋር እንግዲህ ሰፊ ልዩነቱን እያጠበበ ይገኛል። በዚህም አንድ የአሜሪካ ዶላርን 173 ብር ከ50 ሳንቲም ገዝቶ 176 ብር ከ97 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር ከ40 ሳንቲም ገዝቶ 223 ብር ከ79 ሳንቲም እየሸጠ ይገኛል። ዩሮን 194 ብር ከ50 ሳንቲም ገዝቶ 198 ብር ከ39 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 204 ብር ከ40 ሳንቲም ገዝቶ 208 ብር ከ49 ሳንቲም እየሸጠ ይገኛል። የዱባይ ዲርሃምን 45 ብር ከ85 ሳንቲም ገዝቶ 46 ብር ከ77 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 45 ብር ከ35 ሳንቲም ገዝቶ 46 ብር ከ26 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ75 ሳንቲም ገዝቶ 23 ብር ከ21 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ ለዛሬ ያስኩላችሁ ዕለታዊ የምንዛሬ ዋጋ በጥቁር ገበያ እንዲሁም በባንኮች ያለውን እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።